ክቦቱ እንዳለፈ ይነገራል። የወንድሙን መሞት የሰማው የወቻሞ ዩኒቨርሲቲ የ2018 ዓ.ም የመጀመሪያው ዓመት የማህበራዊ ሳይንስ ተማሪ አበንዘር አብርሃም በዛው ቀን ህዳር 13 2018 ዓ.ም ከሚማርበት ዩኒቨርሲቲ የወንድሙን ቀብር ለመድረስ ከሆሳዕና ወደ ወላይታ ሶዶ እየተጓዘ ሳለ በማዕከላዊ ኢትዮጵያ ክልል በከምባታ ዞን ዋዱሌ ተብሎ በሚጠራው ስፍራ በደረሰው የመኪና አደጋ ህይወቱ እንዳለፈ ዩኒቨርሲቲ ይገልጻል በዚህም ሁለት ወንድማማቾች በአንድ ቀን በመኪና አደጋ ከዚሁ ዓለም በሞት ተለይተዋል እጅግ በጣም የሚያሳዘን ዜና ነው ሁለቱም ወንድማማቾች እንግዲህ በአንድ ቀን በተለያየ ቦታ በተመሳሳይ አደጋ ነው ህይወታቸው ያለፈው በጣም የሚገርመው ነገር ታላቅ ወንድም አዲስ አበባ ነው የሚኖረው እና ሙዚቀኛ ነው የተለያዩ መዝሙሮች አቀናባሪ ነው ይስሐቅ አብራመ የሚባለው እሱ ከአዲስ አበባ ተነስቶ ወደ አርባ ምንጭ እየሄደ ነበር ከዛ እየሄደ ሳለ በመኪና አደጋ ህይወቱ ያልፋል። ከዛም ደግሞ እንደሰማችሁት ወንድሙ የወላይታ ሶዶ ዩኒቨርሲቲ ዋቸሞ ዩኒቨርሲቲ የአንደኛ ዓመት የማህበራዊ ሳይንስ ተማሪ ነበረና የወንድሙ ሞት ሲነገረው በስልክ በጣም ድንጋጤ ውስጥ ይገባል። ወንድም የምንሆኑ እና በአደጋ ነው ያረፈው ይባላል። በምን አደጋ ሲባል በመኪና አደጋ እንደሆነ ይነገረው እና ከዛም አቤንዘር እንግዲህ ወንድሜ ሞቶን እንዴት እቀመጣለሁ በሚል ቀጥታ ወደ ቤት ለመሄድ ያስባል። ከዛም መኪና ይዘና ጉዞውን ይጀምራል። ጉዞውን ጀምሮ እንግዲህ ወደ ከምባታ አካባቢ ኢ ላይ ሲደርስ እሱም በተመሳሳይ አደጋ በመኪና አደጋ ሕይወቱ ያልፋል። ይህ ነገር እጅግ በጣም የሚያሳዝን ነገር ነው። ሁለቱም በመኪና አደጋ በአንድ ቀን ይሞታሉ፣ ደግሞ በተለያየ ቦታ ነው። ይህ አንዳንድ ጊዜ እኛ ከምናስበው ነገር በላይ ነው። አንዳንዴ ምናልባት እግዚአብሔር ራሱ እየፈቀደው ይሆናል ይባላል እና ደግሞ ከዚህ ጀርባ እውነት የሆነ ስፕሪት ሆነ መንፈስ አለ እንጂ እንዴት በተመሳሳይ አደጋ ሰው በአንድ ቀን በተለያየ ቦታ እንደዚህ ሕይወቱ ሊያልፍ ይችላል? እጅግ በጣም የሆነ ሁን ብሎ የወጣ መንፈስ አለ ለመናገር ነው። በዚህ ዘመን እጅግ በጣም የሚያሳዝኑ ዜናዎች እየተሰሙ ይገኛሉ። ከዚህ በፊትም እንደሰማችሁት እንግዲህ አንድ ቤተሰብ በአንድ ቀን እንዳለቁ እንደሞቱ ነው። የተመረዘ መርስ በልተው አባትና ስድስቱ ልጆቹ በአንድ ቀን የሞቱና እናታቸው ደግሞ በምኒሊክ ሆስፒታል ስቲል እስካሁን እየታከመች እንደሆነ መረጃ ደርሷችሁ ይሆናል ብዬ አስባለሁ። እሱም ብቻም ሳይ ደግሞ በጣም የሚገርም ነገር እንደዛም ሁለት ተማቾች በደቡብ አፍሪካ ኦፕራ እና ዲቦራ የሚባሉት በዚሁ በመርዝ በልቶ በአንድ ቀን ተኝቶ ብዛው እንደቀሩ እና ሁለቱም ደግሞ እዚያ አዳማ ከተማ ላይ የቀብራችሁ ስነስርዓት እንደተፈጸመ ሰምተናል እና እንግዲህ በጣም የሚያሳዝኑ ነገሮች እየተሰሙ ይገኛሉ። በተለይ ቤተሰብ ባንድ ቀን በተለይ አደጋ የሞቱ በጣም ሞታቸው እየተሰማ ነው እና ይህ ደግሞ በጣም አሳዛኝ ነገር ነው። ይህ ዘመን ሁላችንም ያው በቻ ነው፣ በሃይማኖታችን ካልጨልን ወደ ፈጣሪ ካልጭን እጅግ በጣም ክፉ ዘመን ነው። በጣም የሚያሳዝን ነገር ነው። የሚሰማው ነገር በጣም ለማመን እንኳን በጣም ይከብዳል። ሰው በቃ መሄዱም መተኛቱ ከቤት መውጣቱ እንጂ በሰላም ወደ ቤት መመለሱ ተኝቶ መንቃቱ በሰላም መንቃቱ ራሱ እውነትም በእግዚአብሔር እጅ ነው እና እጅግ በጣም ይሄ ዘመን ደግሞ ሁሉም ነገር የሚያስፈራበት ዘመን ነው። በጣም የሚያሳዝን ነገር ነው። እኔ ሰማሁ በጣም ደነገጥኩት። በተለይ ደግሞ በጉራጌ ዞን የተካሄደው ነገር እንግዲህ ቤተሰቦች ተሰብስቦ እናት ሊበሉ ስሉ በሉ ከዚያ ተመገቡ። ስምንት የቤተሰብ አባሎች እናት አባትና ከዚም ደግሞ ስድስት ልጆች አሉ። ስድስቱ ልጆች ጥርግርግ ብሎ በአንድ ቀን ሞቱ እና መርዙን በልቶ ማለት አባታቸው ማረፈ። የቀረችው እስካሁን እናታቸው ብቻ ነች። እሷም ደግሞ በጽኑ ሕሙማን ክፍል ነው ውስጥ ነው ያለችው ጥቁር አንበሳ ማለት ነው። እጅግ በጣም የሚገርም ነገር ነው። ማን እንደዚህ እንደሚያደርግ እንግዲህ አንድ ቤተሰብን ጠቅላላ በመርዝ መርዞ ከቤተሰብ እንዲህ እንትን ማለት ቀላል ነገር አይደለም። እና ሰው ምን ያህል መጨካከር እንደጀመረ በጣም የሚገርም ነገር ነው። እንደዚያም ደግሞ በልዩ አፍሪካ የተከሰተው ነገር ብዙዎቻችን አሳዝኖናል። ምክንያቱም ሁለት ወንድማማቾች በአንድ ቀን ያረፈው እነሱ ቤተሰቦቻቸው እንዴት እንዳለቀሱ አልቅሰው እንደሸኟቸው ሁላችንም ስንሰማ እጅግ በጣም የሚያስደነግጥ ነገር ነው እና አሁን እየተካሄደ ያለው ነገር ለሁላችን የሚያስፈራ ነገር ነው፣ በእውነት እና ሁላችንም በየሃይማኖታችን ቀልጸልን ወደ ፈጣሪ ካልጮ እኛ ራሳችን ይህን ዘመን ማለፋችን ራሱ እጅግ በጣም አጠራጣሪ ነገር ነው እና እግዚአብሔር ይድረስ፣ እንደ እግዚአብሔር ልቦናችን ክፈት። በተለይ ደግሞ በሰው የሚመጣ ነገር በጣም የሚያሳዝን ነገር ነው፣ ሰው ሰው ላይ ምን ያህል እንደሚጨክን ወንድሙ ላይ እህቱ ላይ እና በጣም ሰው የሚጨካከል ነገር ነው። አሁን በዚህ ዘመን በቃ ዘመኑ በጭካኔ የተሞላ ነገር ሆኗል እና በጣም የምንሰማቸው ነገሮች በየቀን የምንሰማቸው ነገሮች በጣም ለጆሮአችን የማይመቹ ነገሮች ሆኗል እና በተለይ ይሄ ማብራብ ሚዲያ ደግሞ ብዙ ነገሮችን ያሰራጫሉ ማልሰው ጥሩ ነገሩንም መጥፎው ነገሩንም እና በጣም በየቀን የምንሰማቸው ነገሮች በጣም አሳዛኝ ነገር ሆኗል እና ክስተቶች በጣም የሚያሳዘነው ነገር ነው። ፈጣሪ እንግዲህ ሁላችንም ያጽናናን። ሁላችንም ይጠብቀን። በየሃይማኖታችን ወደ ፈጣሪ እንጩህ እንጸልይ። በጣም ይህንን ዜና ለመሰማኒ ልብ እንድትሰበር ቤተሰቦቻቸው አስቡ እንግዲህ ምን ያህል ልባቸው እንደሚሰበር። ሁለቱ ወንድማማቾች በአንድ ቀን ደግሞ፣ በቃ ሰው ነው ያደረገ ነው። በጣም ይከብዳል እና ሁለቱም ደግሞ በመኪና አደጋ መሆኑ በጣም ይሄ ቤተሰብ ላይ ሆነ፣ ስፒሪቹዋል ይሄ በቃ ይሄ መንፈሳዊ ውጊያ እንዳለ ነው የሚያሳዩ እና እግዚአብሔር ደግሞ ያጽናናቸው ቤተሰቦቻቸውን፣ ዘመዶቻቸውን እና እግዚአብሔር ጽናቱን ይስጣቸው ለማለት እፈልጋለሁ። ለዚህ ዩቲዩብ ቻናል ላይ ደሰናችሁ ሰብስክራይብ በማድረግ አዳዲስ መረጃዎችን እከኛ አንደት ሳቦና አዳዲስ መረጃዎችን እንደርሳችሁ ሰብስክራይብ በማድረግ ላይክ ማድረጋችሁን እንዳትረሱ እላለሁ። ወዳጃችሁ አሉ። ሰላም ሁኑልኝ።